የሚገኘው የኢትዮጵያ ወጣቶች ድምፅ ነው። የኢትዮጵያ ወጣቶች ድምፅ ፕሮግራማችን ሳምንታዊ ዜናዎችን የውይይት መድረኮችን በማዘጋጀት በሳምንት አንድ ቀን የሚያቀርበውን ዝግጅት አሁን ጀመረ። ሰላም ጤና ይስጥልኝ። እንደምን ከረማችሁ አድማጮቻችን? ይህ የኢትዮጵያ ወጣቶች ድምፅ ነው። ለዜናዎቹ ገብየው ደስታ ነኝ። በመጀመሪያም ርዕሰ ዜናዎቹን እነሆም በአማራ ክልል የተተከሉ ሁለት የቆዳ ፋብሪካዎች ፍሳሽ በኅብረተሰቡ ላይ ከፍተኛ አደጋ እየፈጠረ መሆኑ ተነገረ። ጋዜጠኛ ተመስገን ደሳለኝ በኢትዮጵያ የፌዴራል እስር ቤቶች ሁሉ የለም ተባለ። የአውሮፓ ኅብረት ዶክተር መራራ ጉዲና መታሰር በእጅጉ እንዳሳሰበው ገለጸ። የደርግ ስርዓት የውጭ ጉዳይና ጠቅላይ ሚኒስትር የነበሩት አቶ ተስፋዬ ዲንቃ አረፉ የሚሉት ለዛሬ ከመረጥናቸው ዋና ዋና ዜናዎች ናቸው። እንግዲህ አድማጮቻችን ዜናውን በዝርዝር እናሰማለን፣ አብራችሁን ቆዩ። በአማራ ክልል የተተከሉ ሁለት የቆዳ ፋብሪካዎች ከፍተኛ አደጋ እየፈጠሩ ነው ሲሉ የአካባቢው ህብረተሰብ ቅሬታቸውን አሰሙ። በህዝብ በእንስሳትና በተለያዩ ተክሎች ላይ ከሁለቱም ፋብሪካዎች የሚወጡ ፍሳሾች ከፍተኛ አደጋ እያደረሱ መሆኑን ነዋሪዎች ጤናማ ኑሯቸው ተናግቷል ሲሉ አማረው ተናገሩ። ነኙ ፋብሪካዎች ሲተከሉ የአካባቢውን ህብረተሰብ ኑሯችሁን እናሻሽላለን የመብራትና የውሃ አገልግሎት ተጠቃሚ ትሆናላችሁ ለልጆቻችሁና ለቤተሰቦቻችሁ የስራ ዕድል እንፈጥራለን በማለት ህዝብን በማጭበርበር የተተከለው የቆዳ ፋብሪካ የአካባቢውን የአሳ ምርት ጭምር ከፍተኛ አደጋ ላይ ጥሎታል። ይህን በተመለከተ ህብረተሰቡ ፍትህ አላገኝንም፣ ችግር በህዝባችንና የቤት እንስሳትና አድረት ላይ ከፍተኛ አደጋ እያደረሰ ነው ብለዋል። በማለትም አቤታቸውን በተደጋጋሚ ቢያመለክቱም አድማጭ አላገኙም። በአባይ ተፋሰስ ተጠቃሚ የሆኑ ገበሬዎች፣ ነዋሪዎች ቁጥራቸው ከ250 ሺህ በላይ እንደሆነ ይገመታል። በአገሪቱ በልማት ስም የሚተከሉ ያልተጠኑ የፋብሪካ ተከላ መበራከት፣ ከፋብሪካው የሚወጣው ኬሚካል የተመረዘ ፍሳሽ ለካንሰር እና ለተለያዩ የአድረት በሽታ አይነተኛ የአካባቢው ጠንቅ እንደሆነ ይነገራል። ጋዜጠኛ ተመስገን ደሳለኝ በኢትዮጵያ የፌደራል እስር ቤቶች ሁሉ ተፈልጎ አልተገኘም። ጋዜጠኛ ተመስገን ደሳለኝ በኢትዮጵያ ከህዳር 28 2009 ዓ ም ጀምሮ ዝዋይ እስር ቤት ብንገኝም የእስር ቤቱ ሹማምንቶች ተመስገን እዚህ የለም፣ ግቢውን ለቃችሁ ውጡ ብለውናል ሲሉ ቤተሰቦቹ አማረው ተናገሩ። አዲስ አበባ የሚገኘው ቃሊትና ቅሊንጦ እስር ቤት ብንሄድም ተመስገን እንደሌለ ነግረውናል። እንግዲህ ተመስገንን ካጣነው ዛሬ ሁለተኛ ቀናችን ነው። መንግስት ጋዜጠኛ ተመስገን ደሳለኝን ያደረገበትን ቦታ ወይም ያደረገውን እንዲያሳውቀን እንጠይቃለን ሲሉ ቤተሰቦቹ በተደጋጋሚ ቢጠይቁም ምላሽ አላገኙም። በሀገሪቱ የታሰሩ የፖለቲካ እስረኞችና ጋዜጠኞች የሚደርሰባቸው አካላዊ በደል እጅግ በጣም አሳሳቢ ሁኔታ ላይ መድረሱን የዓለም አቀፉ የሰብአዊ መብት ድርጅት በተደጋጋሚ መግለጹ ይታወሳል። የአውሮፓ ህብረት በዶክተር መራራ ጉዲና መታሰር በእጅጉ እንዳሳሰበው ገለጸ። በሀገር ቤት ውስጥ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች አንዱ የሆነው የኤፍኮ ሊቀመንበር የሆኑት መራራ ጉዲና ለእስር የተዳረጉት በአውሮፓ ፓርላማ በሀገሪቱ ስላለችበት ወቅታዊ ሁኔታ ላይ ማብራሪያ ሰጥተው በመመለሳቸው ነው። ህብረቱ ስርዓቱን አውግዞ በአስቸኳይ እንዲፈቱም ጠይቋል። ዶክተር መራራ ጉዲና ከአውሮፓ ፓርላማ ወቅታዊ ውይይት በኋላ ወደ ሀገራቸው መመለሳቸውና ከቦሎ የኤርፖርት ተይዘው መታሰራቸውም ብሎም ቤታቸው መፈተሹ አሁንም ደግሞ በእስር ቤት ያሉበት ሁኔታ እጅግ በጣም እንዳሳሰባቸው በርካታ የአውሮፓ ፓርላማ አባላትና አመራሮች እየገለጹ ይገኛል። የደርግ ስርዓት የውጭ ጉዳይና ጠቅላይ ሚኒስትር የነበሩት አቶ ተስፋዬ ዲንቃ አረፉ። በደርግ ዘመን ለአንድ ወር ጊዜ ጠቅላይ ሚኒስትር የነበሩ ሲሆን ከዚያም በፊት በምክትል ጠቅላይ ሚኒስትርነት አገልግለዋል። ለረጅም ጊዜያት የውጭ ጉዳይ ሚኒስትር የነበሩ ሲሆን በፋይናንስ ሚኒስትርነትም ኢትዮጵያን አገልግለዋል። የቀድሞው የኢትዮጵያ ጠቅላይ ሚኒስትር የነበሩት አምባሳደር ተስፋዬ ድንቃ የተወለዱት አምቦ ሲሆን ሊባኖስ በሚገኘው አሜሪካን ስኩል የመጀመሪያ ዲግሪያቸውን መቀበላቸው የህይወት ታሪካቸው ያስረዳል። እንዲሁም ኒውዮርክ ከሚገኘው ሲራክስ ዩኒቨርሲቲ በኢንጂነሪንግ ማስተርሳቸውን ሰርተዋል። አቶ ተስፋዬ ድንቃ ታሪክ ዝክራቸው የሚኖርበት ትልቅ ገደል አላቸው። በተለይም በርካቶች የሚያስታውሷቸው ኢትዮጵያን ለሻቢያና ለትግራይ ነፃ አውጪ መንግስት ያስረከባቸውን አሜሪካንና የእንግሊዝ መንግስትን ወደፊት በኢትዮጵያ ውስጥ ሊከሰት የሚችለውን አደጋ በማስጠንቀቅ ጭምር የተናገሩ ቆራጥና በሀገራቸው ጉዳይ በመጥፎ ሁኔታ ያልተነሱ ኩሩ አስተዋይና ሁሌም ለህዝባቸውና ሀገራቸው የሚያስቡ ቅን ሰው እንደነበሩ ይታወሳል። አቶ ተስፋዬ ድንቃ ያደሳ ያረፉት በሰባ ሰባት ዓመታቸው ሲሆን ባለትዳርና የአራት ልጆች አባት ነበሩ። እንግዲህ አድማጮቻችን ለዛሬ ያለን ዜና ይኸው ነበር። ርዕሰ ዜናዎቹን በድጋሚ ያሰማለው። በአማራ ክልል የተተከሉ ሁለት የቆዳ ፋብሪካዎች ፍሳሽ በህብረተሰቡ ላይ ከፍተኛ አደጋ እየፈጠረ መሆኑ ተነገረ። ጋዜጠኛ ተመስገን ደሳለኝ በኢትዮጵያ ፌዴራል እስር ቤቶች ሁሉ የለም ተባለ። የአውሮፓ ህብረት በዶክተር መራራ ጉዲና መታሰር በእጅጉ እንዳሳሰበው ገለጸ። የደርግ ስርዓት የውጭ ጉዳይና ጠቅላይ ሚኒስትር የነበሩት አቶ ተስፋዬ ዲንቃ አረፉ፣ የሚሉት ለዛሬ ያቀረብናቸው ነበር። እንግዲህ አድማጮቻችን ለዛሬ በዚሁ እንጨርሳለን። ሳምንት እስክንገናኝ ጠናስተለን አድማጮቻችን፣ እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣዩ ሳምንት ፕሮግራማችን እስክንገናኝ ቸር ይግጠመን።